አቤት የሰው ክፋት! አቤት የሰው ክፋት! ክፉም እንዳለ ሁሉ ደግሞ ሚስጥር የማይቋጥሩ ምድረ ውሸታሞችም አሉ። ለሚስጥር እንኳ የማይሆኑ ማለት ነው። ለምስጢር የማይሆኑ እናንተ የአብርሃምና የሮታ መጥፋትን አሳስቦኝ እባካችሁ ለምንድን ነው የጠፉት ብዬ አንድ አምስት ሰዎች ጋር ደወልኩኝ ማለት ነው። እኔ የማይደወልኩት እኮ አሳስቦኝ ነው። እንዲሁም ደግሞ ለጠቅላላ እውቀት ብዬ ነው ማለት ነው። ከዛ አንድ ሶስት ሰዎች ምን አገባሽ አንቺ ዘረጠው ዝርጥርጥ አሉኝ ማለት ነው። ምን አሁን እነሱ አሳስበውኝ እኔ ጠየኩኝ እንጂ እንዲሁ ምን አረኩኝም? ስሞትላችሁ። ከዛ ደግሞ አንድ ሁለቱ ደግሞ እኔ ኮ መጥፋታቸውን አሳስቦኝ ነው ስላቸው ያሉኝ ጉድብ ነግራችሁ፣ ያሉኝ ጉድብ ነግራችሁ። አቤት የሰው ክፋት! አቤት የሰው ክፋት! ሌላው ሚስጥራቸው ለመደበቅ ይሯሯጣል፣ ሌላው ደግሞ ከነመረቁ እስከ ስጋው ድረስ ለመንገር ይሮጣል ማለት ነው። አቤት የሰው ልዩነት እናቴ! ለማንኛውም ይሄ ሚስጥር የጠፉበት ምክንያትን ለማወቅ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው እስከ ከኔ ጋር ሆኑ። ምን ነው ቀለሟ እንዶ ተስገበገብሽ አትበሉኝ። እኔም እኮ እንዶ ልሙትላችሁ እንደ ባፍጢሜ ልደፋላችሁ። እኔም የወሬ ሰው ነኝ። የወሬ ጥማት እንዲህ ባፍጥሜ ልፍትፍት ሊያረገኝ ይህ አንድ ሳምንት ቀርቶኛል ማለት ነው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፊ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆነ፣ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። ምን ነው ቀለሞ ለጦርነት የመጣሽ አስመሰልሽ እኮ። አይደለም ለጦርነት አይደለም፣ ግን ስንት አይነት ክፉ ሰዎች አሉ እናንተ። እንዲሁ ስንት አይነት ክፉ ሰዎች አሉ። ክፉ ሰዎችም እንዳሉ ደግሞ ወሬ የማይቋጥሩ እንደነገርኳችሁ ስንት አይነት ቀዳዳ ቅድ ይሆናሉ አሉ ማለት ነው። አቤት አቤት አቤት አቤት፣ የሰው ልዩነቱ አቤት፣ የሰው ያለመመሳሰሉ እንደ እኮ ግርም ምነው ነው ሚለው፣ እኔ ልሞትላችሁ እና እንዶ ትላንትና ነግሬያችኋለሁ። አብርሃምና ሩታ ይመጣሉ ብዬ እንደው በርበሩ ሳያልኳችሁ እንደ እናቱ ከገበያ የቀረችበት ልጅ የመሰለኮ ስጠባበቁ አልኩኝ ስል ምን አስጠባበቀሽ ያላችሁኝም አላችሁ እናንተ እናንተ ዱዞች ማለት ነው እናንተ ዘረጦ ዝርጥርጦች ማለት ነው እኔስ ወሬ አፍጥሜ ድፍት ሊያረገኝ ነው ስጠባበቃቸው የነበረው እናንተ የምን ቀናተኛ ናችሁ ይሁን ግድ የለም የእናንተው እደርስበታለሁ ችግር የለውም እና ሩታና አብርሃም እኮ ቪዲዮ ከለቀቁ እንዱ አምስት ቀን ሆናቸው እኮ። እባካችሁ ስለእነሱ መረጃ የምታውቁ ካላችሁ ብዬ አንድ አምስቱ ጋር አንድ አምስቱ ጋር እንዲሁ በተወደደ ካርድ ማለት ነው፣ ሀያ ሶስት ብሬ ሆጭ አርቄ እኔ ልሞተላችሁ። ቀለሟ ተረጋቂ እንዴ ምን ተዋሽ ያለሽ? በቴሌግራም እኮ ደወልሽ ሁሉ ለካ ቴሌግራም ኔት ነው የማዳም ኔት ነው የሚያስፈልገው። ይቅርታ ካርድ ምስሉ ነበር። እና ያው አንዳንዴ መቀለድም ጥሩ ነው ለማለት ፈልጌ ነው እና በቴሌግራም እየደዋወልኩ ኧረ አብርሃምና ሩታ ቀሩ እኮ ምን ሆኖ ነው? ምናምን ብይንትዝን አንድ ሶስቱ ምን አገባሽ ይቅሯ፣ አንቺ ዘረጦ ዝርጥርጥ አሉ። ኧረ አንዳች ነገር ያዝረጥርጣችሁ፣ አንዳች ነገር ያስረጥርጣችሁ። እኔስ መጥፋታቸውን አሳስቦኝ አስጨንቆኝ ነው። ምክንያቱም ሰርጋቸው ደርሷል። ሰርግ የደረሰበት ሰው ደግሞ በካርድ ይጠበቃል። አዎ እንክብካቤ ይደረግለታል። ጥሩ ጥሩ ምግብ ይበላሉ። እነዚህ ደግሞ እንደው ከሀገራቸው ተሰደው አዲስ አበባ ነው ያሉት። ስለዚህ ማን ይከባከባችኋል? የሆነ ነገርስ ችግር ቢደርስባቸውስ ብዬ አሳስቦኝ ነው የጠየኳችሁ። እንዲሁ እንደዚህ አይነት መልስ ለምመለሳችሁልኝ እናንተናችሁ እንጂ ዝርጥርጦች ማለት ነው። እረ ስንት አይነክፈዋለሁ ወገን እረ ስንት አይነት ክፉ ሰዎች አሉ እንዱ ምን አለበት ቀለምዬ እንዲ አታስቤ እነሱ እኮ ድግስ ቤት በየቤቱ እየዞሩ እየበሉ ነው እነሱ በጥሩ ሁኔታ ነው ያሉት ሙሽራን ከመሆነቸው አንፃር ስል እየወጡ ቪዲዮ መስራትን አልፈለጉትም ነው እንዲሁም ደግሞ የራሳቸው የሆነ ነገር እያዘጋጁ ነው እንዶ ብትሉ እንዲ ጥሩ መልስ ብትመልሱልኝ ማለት ነው እንዲ የስራቸው ይስጣቸው ከዛ ደግሞ እንግዲህ እነዚህ ዘረጦዎችን አለፍያቸው ወደ ሁለተኛው ወደ አምስተኛው ተሸጋገርኩ ቢ ማለት ነው። አምስተኛዋ ደግሞ ይኸው እኔ ልሙትላችሁ፣ እንደ አክሮባት ልደፋላችሁ፣ እናቴ ከመረቁ እስከ ስጋው ድረስ፣ ከስጋው እስከ አጥንቱ ድረስ ወሬ ነገረች ማለት ነው። እንዱ የማላውቀው የዛሬ ዓመት እና የዛሬ ሁለት ዓመት ወሬያቸው ሳይቀር አቤቴ፣ ሰው ከፋት፣ አቤቴ፣ ሰው ከፋት። እዚህ ጋር ምን ያዝረጠርጥሻል እንደሚሉ ሁሉ እዚህ ጋር ደግሞ ሚስጥራቸውን ብትን እኔ የሚያደርጓሉ ማለት ነው። አቤት አቤት አቤት አቤት እናቴ አቤት እናት ዋህ እናቴ አቤት የምዋይድ እንደው ድረሽልኝ እናት አለሜ። እና ምንድን ነው ብዬ እንትን ስጠይቃት ተረረረረ ቀለም አለች ስል ታይ ታይ አንቺ ምን ይመስልሻል ስትለኝ፣ እኔማ እንደሚመስለኝና እንደሚመስለኝና እንደውም እንደሚያስበው ከሆነ ሻንጣቸው እያዘጋጁ ልብሳቸውን እየመረጡ አብርሃም ሱፉ እየመረጠ ሩታ ቬል ሲሏ እየመረጠች እንዲሁም ደግሞ ቀለበት የሚያደርጉበትን ሆቴልን እየመረጡ ይመስለኛል ምናምን ስል ብላ እንዲሁ ሳቀችብኝ። እኔ ልሙት እንዲሁ መስከረም መሰለ እኮ ተንጠቀጠቀችው ማለት ነው ስለ ተረቅናት። አንቺ እንደምታስቢ ሳይሆን ተጽፎ የተሰጣቸውን እስክሪፕት እያነበቡ ነው አልኳት፣ እንደ ጠላታችሁ ድንግጥ ይበል። ስክሪፕት እያነበቡ ነው። የምን ስክሪፕት ነው? አንዳንዴ ደግሞ ደሞ ነው ዞር ይለብኛል። እኔ ልሞትላችሁ፣ አሁን እንደው አስቤ አሰላስዬ ስክሪፕት ማለት ድራማ ስል አዎ፣ እንዲ ድራማ ተጽፎ እረቅ፣ እናቴ እንዲ ያኮ አልቅበት ወይም ደግሞ አሸብር ብለሽ ያወጣሽ አብርሃም እኮ ስክሪፕት ጽፎ ሰጥቷቸው፣ እሱ ጥናት ላይ ናቸው አሉኝ ማለት ነው። ለምን እንደባለፈው ተከታታይ ድራማ ሊጀምሩ ነው?

ሲታይ የሴጣን ጆሮ ይደፈን እንዶ ሰርጋቸው እኮ አንድ አምስት ቀን ቀረው እኮ ስላት አንቺ ምን ታውቂያለሽ? አንቺ ዘረጦ ዝርጥርጥ ብላ እሷን ደገመችኝ ማለት ነው። እኔ አንዳች ነገር ያዝረጥርጣችሁ እናንተ ሰዎች ማለት ነው አንዳች ነገር። እኔ ዘረጦ ብላችሁ እኔ ስሰድብ እንጂ ስትሰድብ ደስ አይለኝም፣ ጥሎብኝ ማለት ነው። እኔ ልሞትላችሁ ተያ። በኋላ ደግሞ እንዶ በጆሮዋ ላይ እኔ ልሞት፣ በጆሮዋ ላይ ጠርቅብ አርጌ ወደ ዛቸኛ ወደ ስድስተኛዋ ሄድኩ ማለት ነው። እንዶ እንደት ነሽ? ደህና ነሽ ወይ? በቃ እንዶ እንደናፈቀስ ሰላም ታበዛው ማለት ነው። ምነው ቀለሟ፣ ሰላም ታበዛሽ ያለ ውትሮሽን ዛሬ ምናምን ስትለኝ አይ አንዳንድ መረጃዎች እንደ ኢንተርቪው ቢጤ ላረግሽ ነው። እንዴው ከመቼ ጀምሯ እንጂ ሰይፉ ፋንታነሽ ወይስ ማንሽ? አለች ማለት ነው። ማን ያንሰኛል? እንዴስ? እኔስ ምን ያንሰኛል? እንዲሁ ጋዜጠኛ ብሆን ምን ያንሰኛል? ሰይፉ ባልሆን ራሱ ቀለማ ነኝ። ከዛ በኋላ ምን ለማወቅ ፈልግ የመሰለሽ? ያው እንደማውቀው ከብርሃምና ከሮታ ጋር ስለምትገናኝ ስለነሱ መረጃ ለጠቅላላ እውቀትም ብዬ ነው። እንዲሁም ደግሞ ሙሽራ ከመሆናቸው ማንጠርና አንጻር በጣም አሳስቦኝ ነው ብዬ ጠየኳት። ስጠይቀ ኦ ማይ ጋድ አለች እንግሊዝኛ ብጤ ይቀድማታል ማለት ነው ኦ ማይ ጉድነስ አለች ኧረ ዘ ጉድሽ ወጣ እኔ ምን በወጣኝ እንደው ስለነሱ ብቻ ውሪ ይሄ ነጮች እንትን ነው ቋንቋ ነው ብዬ ከዛ ኦ ማይ ጋድ እሱስ ልጠይቅኝ ከሆነ እነሱማ ጥናት ናቸው ጥናት ላይ ናቸው አለች ማለት ነው እንዲህ ማትሪክ ደርሶባቸዋል ወይስ ደግሞ ምንድን ነው። እንትራስ ፈተና ደርሶባቸዋል? ምን ለመፈተን ነው እንዶ? እነዚህ እንትን የሚሉት እኔ የምለው ዩኒቨርሲቲ የርቀት ትምህርት ጀመሩ ወይስ የግል ነው እየተማሩ ያሉት? ስለ ፋራ አለች ማለት ነው። ፈራ እኔ ፈራ ው እንደው የቀለማ ፈራ። ኧረ ተይ እንደው እዛው ፎሮ ፎሪ ጨርስሽ ብዬ አይደለም። ጥናት ላይ ናቸው ስልሽ እኮ ድራማ ሊሰሩ ተጽፎ የተሰጣቸውን እስክሪፕት ላይ እያነበቡ ንባብ ላይ ናቸው። ሮክ ስንቱ ጉድ ነው ያለው። ኧረ ተው፣ ሻንጣቸው እያዘጋጁ ነው ብን ወፍ የለም ብለውኛል ማለት ነው። እውነት ሻንጣ እያዘጋጁ ነው እኔ እንዳልኩት ወይስ እስክሪፕት እያነበቡ መልሱም መልሱ